ኢትዮጵያ በግብርና ያስገኘቻቸውን ውጤቶች በኢንዱስትሪ ለመድገም እንቅስቃሴ ከጀመረች ዋላ አድር ብላለች። ኢንዱስትሪ በባህሪው በአንድ ጀንበር ውጤቱ የሚታይ አይነት ዘርፍ አይደለም። የዛሬ ሶስት ዓመት ገደማ እዚህ አካባቢ መጥተን የነበረውን በጣም ውስን አቅም ካየን በኋላ የስትራክቸር ለውጥ የአመራር ለውጥ የአሰራር ለውጥ እንዲደረግ አድርገን ነበር። አሁን ከጥቂት አመታት በኋላ ተመልሰን ስንመጣ ያየነው ግን በፍጹም የምንገምተው ያሰብነው አይደለም። መከላከያ የዛሬ አምስት፣ አስር፣ አስራ አምስት አመት የተበላሹ ከባድ መሳሪያዎች መጠገን፣ ማሻሻል ብቻ ሳይሆን አርባ ሀምሳ ዓመት ወደ ኋላ ተመልሶ በኢትዮጵያውያን አንጡራ ሀብት የተገዙ ግን በየቦታው የወደቁ በርካታ ብረት ለበስ ተሽከርካሪዎች፣ ታንኮች፣ መድፎች፣ ሮኬቶች እንዳያችሁት በሪቨርስ ኢንጂነሪንግ ለማመን በሚከብድ ደረጃ ከፍተኛ አቅም ገንብተዋል። ይሄ ለኢትዮጵያም ለአፍሪካም ተስፋ ሰጪ ነገር ነው። እስካሁን የምንታወቀው በመግዛት ነው። ከመግዛት ወጥተን አሻሽለን ሞዲፋይ አድርገን የተኩስ አቅም ከፍ አድርገን ሞቢሊቲን ጨምረን ማምረት እና አሃዱ ማስታጠቅ መቻል በጣም በጣም እጅግ አስደማሚ ውጤት ነው። ዛሬ ያየሁት ነገር ከጥቂት ዓመታት በኋላ ኢትዮጵያ በብረት ለበስ ተሽከርካሪዎች፣ ታንኮች፣ መድፎች፣ ሮኬቶች አመርቂ ውጤት ወደ ማምጣት እንደምትሸጋገር እጅግ እጅግ ተስፋ የሚሰጥ ስራ ይቻለው። ያው የመከላከያ ባህሪ ሁሉ ነገር በግዢ አያዋጣም። በራስ አቅም ማምረት፣ በራስ አቅም ማሻሻል፣ በራስ አቅም አንዱን ካንዱ እያዳቀሉ የተሻለ ውጤት የሚያመጣ መሳሪያ ማምረት ይፈልጋል። ፍላጎታችን ይሄ ነበር። ይህንም በተገቢው መንገድ መተግበር መከወን ችለዋል። በሜካናይዝድ አቅም በአየር ኃይል አቅም እየሆነ ያለው ለማመን ይከብዳል። አየር ኃይል በደርግ ጊዜ የዛሬ አርባ ዓመት የወዳደቁ እቃዎች መልሶ ትጥቅ እያደረገ ነው። ከዚህ ቀደም የቶክስ አቅማቸው ከአየር ጋር ብቻ ኤርቱ ኤር ብቻ የነበሩትን ኤርቱ ግራውንድ የማድረግ የሚይዟቸውን ትጥቆች ሁለት፣ ሶስት፣ አራት የነበሩትን እስከ አምስት አስር ከፍ ማድረግ፣ በቀን ብቻ በኢትዮጵያ አየር ኃይል ታሪክ በማታ በሮ የመዋጋት አቅም አልነበረውም። አሁን በቀንም በማታም የመዋጋት አቅም መገንባታቸው በማታ መብረራቸው ብቻ ደግሞ ሳይሆን ሌዘር ጋይድድ መሆናቸው በጣም ሞደርን ታርጌት ሚስ የማያደርጉ ጥይት የማያባክኑ እየሆኑ መፈጠራቸው በጥቅሉ በጥገና በምርምር፣ በልማት እየፈጠርን ያለናቸው አቅሞች ኢትዮጵያ ወንደ ወደ ምንላት የበለጸገች ሀገር ስት በምታርግበት ወቅት በሁሉም ዘርፍ የሚነሳ በእርሻውም የሚነሳ በቴክኖሎጂውም የሚነሳ በኢንዱስትሪውም የሚነሳ በራስ አቅም የመመራመርና የማምረት አቅሙም በዚያው ልክ የሚነሳና የሚታይ እንደሆነ አመላካች ነው። አጀማመራችን በጣም በጣም ተስፋ ሰጪ ነው። የወጣቶቻችን እየሰሩ ያሉበት መንገድ በጣም ኢምፕሬሲቭ ነው። ይሄን መጠበቅ ያስፈልጋል። ይሄን ማጠናከር ያስፈልጋል። ይሄን መደገፍ ያስፈልጋል። ወዳጅ ሀገሮች በስልጠና በሎጂስቲክስ፣ በአንዳንድ ወሳኝ ቴክኖሎጂካል አቅሞች ደግፈውናል። የእኛ ልጆች ተመራምረው ብዙ አሻሽለዋል። ይሄን የጀመርነውን የዓለም እውቀት የመጋራት የዓለም ሀብት የመጋራት እና የዓለም ሀብትና እውቀትን አስተሳስሮ ለሀገር በሚጠቅም መንገድ የመቀየር ሁኔታ አጠናክረን እንቀጥላለን። በጥቂት ዓመታት ውስጥ በከባድ መሳሪያና በአየር ኃይል ከሀገራችን ያለፈ ሌሎች የሚተርፍ ስራ እንሰራለን። በዚሁ አግባብ ነው እየሄድን ያለነው። አንድ ሀገር በተለይ በአፍሪካ ውስጥ ከአፍሪካን በላይ በምስራቅ አፍሪካ ውስጥ ያለች 120 ሚሊየን የተሸከመች ሀገር ሎ ኢንፎርስመንት ኤጀንሲስ መከላከያው፣ የደህንነት ተቋማት በጥቅሉ ፖሊሱ፣ መረጃ ተቋማት መጠንከር አለባቸው። ይህንን የኢትዮጵያ ሕዝብ በከፍተኛ ክብርና ፍቅር ማየት አለበት። ጠንካራ መከላከያ፣ ጠንካራ የደህንነት ተቋማት ካሉን እኛ ውስጥ ለውስጥ ላለን ሹኩቻ ብቻ ሳይሆን ሌሎች እንዳያስቡ ካሰቡም ደግሞ እንደ አባቶቻችን ሀገራችን ለማስቀጠል የሚያስችል አቅም ስለሆነ በአንድ በኩል ሎ ኢንፎርስመንት እናጠናክራለን፣ በሌላ በኩል ልማት እናጠናክራለን። ልማቱም ብዝሃ ዘርፍ ነው። ሎ ኢንፎርስመንት የምንገነባው አቅምም ብዝሃ ዘርፍ ነው። ይሄን በማሰናሰል የጸናች የበለጸገች ለብዙዎች የምታጓጓ ለዜጎቿ ደግሞ የኩራት ምንጭ የሆነች ኢትዮጵያን ለልጆቻችን እናስረክባለን። በዚሁ መንፈስ ነው እየሰራ ያለነው። ውጤቱም በጣም በጣም የሚያበረታታ ነው። በዚሁ አጋጣሚ የመከላከያ ሚኒስቴር ከፍተኛ አመራሮች፣ ጀነራሎች፣ ተመራማሪዎች፣ ኢንጂነሮች፣ ወጣቶች ምስጋና ሊቻላቸው ይገባል። በአንድ ወገን እየተዋጉ ሀገር እየተከላከሉ በሌላ ወገን እየተመራመሩ የሀገር አቅም እያሳደጉ ስለሆነ ምስጋና ይገባቸዋል። ሀገራችን ምን ገነባ በዚህ መንገድ ብቻ ነው። 24 ሰዓት በመስራት በውጊያ ሰበብ እንዳንተኛ፣ ልማት እንዳናቋርጥ፣ ከተማ እየገነባን በገጠር እንዳንዘናጋ፣ በገጠር እያረስን ኢንደስትሪው እንዳይቀርብን፣ ኢንዱስትሪ ይሰራ ቴክኖሎጂ እንዳይቀርብን፣ በሁሉም መስክ ፈጥነን መሮጥ ካልቻል አሁን ያለውን የተጨበረበር ዓለም ተቋቁመን እንደ ሀገር ልንጸራ እንቸገራለን። ሩጫ ያስፈልጋል። ለምንድን ነው በብዙ ወደ ኋላ የዘገየህን ስለሆነ በሁሉም መስክ መሮጥ አለብን። ለመሮጥ ደግሞ በቂ የሰው ኃይል አለ። በቂ የሰው ኃይል በየዘርፉ ልናሰማራው የምንችለው ኃይል ስላለን ይሄን ተጠቅመን አገራችን እናጠናክራለን፣ እናበለጽጋለን። ልጆቻችን በሁሉም ዘርፍ የበለጸገች እና ያማረች ሀገር ይረከባሉ። ይህ እንዲሆን የሚተባበሩ አካላት የሚሰሩ አካላት ሁሉ ምስጋና ይገባቸዋል። ስለ ስለሁሉም በኢትዮጵያውያን ስም እጅግ አድርጌ ያመሰግናለሁ። በጣም በጣም ደስ ብሎኛል። እንኳን ደስ ያላችሁ።